ባል ለምትፈልጉ ሴቶች ብቻ! አስተዋይ ወንድን በፍቅር የምታሸንፉበት ጥበብ። ብዙ ጊዜ መልካም ጥሩ የሆነ ባል ለማግኘት እኔ ምን ላድርግ የሚሉ ነገሮች በተደጋጋሚ ይነሳሉ፣ ለእኔ በግሌ ይደርሱኛል። በደንብ አድርገሽ አዳምጪኝ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ጥሩ መልካም ልብ ያለውን ወንድ በፍቅር የምታሸንፊበትን ጥበብ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል ነው። አብራችሁኝ ቆዩ። ሰላም ሰላም ውዴ፣ ናፊዳርቱብ ቤተሰቦቼ እንደምናላችሁልኝ፣ ዛሬም በአዲስ በቆንጆ ሀሳብ በሁለተኛው የዩቲዩብ ቻናሌ መጥቻለሁ። እንደምታውቁት ይሄ አዲስ የሆነ ሁለተኛ የዩቲዩብ ቻናሌ ነው። የመጀመሪያው የዩቲዩብ ቻናሌ ከ50 ሺህ በላይ ተከታይ ያለው አለ። ይሄ ደግሞ ሁለተኛው ቻናሌ ነው። ስለዚህ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ከመጀመራችን በፊት ግን ሁላችሁ ላይክ አድርጉት። አደረጋችሁ? ብዙ ጊዜ ጥሩ የሆነ ሰው መልካም የሆነ ሰው ማግኘት የማይፈልግ ሰው የለም፣ አይደለም? በተለይም ደግሞ በፍቅር ግንኙነት በትዳር መልካም የሆነ የትዳር አጋርን ብዙዎቻችን ሁላችንም እንመኛለን፣ ወንድም ሴትም። ዛሬ እያወራን ያለ ነው ስለ አንቺ ስለሆነ ጥሩ የሆነ የትዳር አጋር ጥሩ የሆነ ወንድ አስተዋይ የሆነ ወንድ መልካም ልብ ያለው ወንድ ለማግኘት ማድረግ ያለብሽን በጥበብ ደግሞ ጥሩ ልብ ያለውን ወንድ የምታሸንፊበትን መንገድ በግልጽ አወራሻለሁ። አንድ የሆነ ታሪክ ትዝ አለኝ ይህንን ስል። ምንድነው ታሪኩ? የአባትና የልጅ ታሪክ ነው። አባት ለልጁ አንድ ቆይት ያለ ሰዓት የእጅ ሰዓት ይሰጠውና፣ እስኪ ይህንን የእጅ ሰዓት ሰዓት ቤቶች ላይ ሄደ ሽጠው ይለዋል። ልጅም የአባቱን ቃል ሰምቶ ተነስቶ ሰዓቱን ይዞ ሰዓት ቤቶች ላይ በመሄድ ሰዓቱን ለመሸጥ ይሞክራል። በሚሄድበት ሰዓት ላይም ሰዓት ቤት ያሉ ሰዎች ያዩትና ይሄ በጣም የቆየ ሰዓት ነው ለዚህ የምንሰጠው ዋጋ ይሄ ነው ብለው በጣም ትንሽ የሆነ አነስተኛ የሆነ ዋጋ ይሰጡታል። ሌላም ሱቅ እንደዚሁ በሚሄድበት ሰዓት ላይ በፍጹም በፍጹም ይሄንንማ በነፃ እምትሰጠን አንገዛህም ይሄ እኮ በጣም የቆየ ኦልድ የሆነ ሰዓት ነው ይሉታል። ልጁም በቃ በጣም ተበሳጭቶ ምንድን ነው አባቴ እንደዚህ አይነት ነገር እንዳደርግ የላከኝ በሚል በጣም አዝኖ በሻጮቹም ተማሮ ወደ ቤቱ ይመለሳል ማለት ነው። ከዛ በኋላ የሆነውን ነገር ለአባቱ ይነግረዋል። እንደዚህ ያሉኝ፣ አጣጣሉብኝ፣ ይህን ያለ ዋጋ ሰጡኝ፣ በነፃ እንቀበልህም አሉኝ በሚል ለአባቱ መልሶ ይነግረዋል። አባቱ ነገ በጠዋት ሌላ ቦታ ሌላ ሱቅ ሄደ ይህንን ሰዓት ራሱኑ ሰዓት ማለት ነው ትሸጠዋለህ ይሏል። እኔ ከዚህ በኋላ አልሄድም እንደዚህ ነው ያሉኝ ምናምን ይላል። አሁን የምትሄድበት ሱቅ በእርግጠኝነት ይገዙሃል ይልና ይልከዋል ማለት ነው። በማግስቱ ተነስቶ እንደተባለው ብዙም ባያምንበትም ሰዓቱን ራሱን ሰዓት ይዞ አባቱ ወዳሉት ሱቅ ይሄዳል። በሱቁ በሚደርስበት ጊዜ የገጠመው አቀባበል በፍጹም ያልጠበቀው ነበረ። በቃ በጣም ተንከባክበው ሰዓቱን በጥንቃቄ በእጃቸው ይዘው ካገላጠው ካዩት በኋላ የሰጡትን ዋጋ ማመን ያቅቷል። በጣም ብዙ የሆነ ብር ሰጡት እንደሚገዙት በዛ ብር ነገሩት። ማለት ነው በቃ ልጁ ማመን አቃተውና ቶሎ ብሎ ሰዓቱን ተቀብሎ ወደ አባቱ ተመልሶ ይሄዳል። አባዬ የሰማሁትን ነገር ማመን አልቻልኩም፣ ያንኑ የትላንትናውን ሰዓት ነው ይዤ የሄድኩት፣ ግን እነዚህ ሰዎች በጣም በውድ ብር እንግዛህ ብለውኛል፣ ይለዋል አባቱ ማለት ነው። ከዛ አባትየውም የላከው እንደዚህ ቆየት ያሉ እቃዎች የሚሸጡበት እንደ ሙዚየም የሆነ ሱቅ ውስጥ ነበር የላከውና አንዳንድ ነገሮች ቦታቸውን ቦታቸውን ካላወቅን ትክክለኛ ዋጋቸውንም በዛው ልክ አናውቅም። የዚህ ታሪክ ሞራል ስቶሪ ይሄ ነው። ዋጋቸውን፣ ጊዜያቸውን ማወቅ መጠበቅ ይኖርብናል አንዳንድ ነገሮችን። ስለዚህ ያልሆነ ቦታ ላይ ሄዳችሁ ዋጋችሁን ለማወቅ ያልሆነ ቦታ ላይ ሄዳችሁ ትክክለኛውን ውድ የሆነውን ማንነታችሁን ማወቅ ማግኘት አትችሉም። እዚህ ጋርም የምናነሳው እሱን ነው። በመጀመሪያ ደረጃ እናንተ ውድ ናችሁ ወይ? በመጀመሪያ ደረጃ እናንተ ልክ እንደዚህ ሰዓት ዋጋ ቫሊዩ ያላችሁ እንደሆናችሁ ታውቃላችሁ ወይ? ቫሊዩዋችሁንስ ዋጋችሁን ወስዳችሁ የምትሰጡት የምትፈልጉት ሰው የምትፈልጉት ወንድ ምን አይነት ነው የሚለው በጣም ወሳኝ ነው። እንደተባለው አዳዲስ ሰዓት የሚሸጥበት ቦታ ላይ ሄዳችሁ ብትፈልጉ አታገኙም። ስለዚህ እናንተ ውድ እንደሆናችሁ የምታውቁ ከሆነ ዋጋችሁን የምታውቁ ከሆነ በዛው ልክ መፈለግ ያለባችሁ መሄድ ያለባችሁ ውድ የሆነ አስተዋይ የሆነ ወንድ ወዳለበት ነው ማለት ነው። ስለዚህ ይህንን ይህንን ሀሳብ ይዛችሁ ውድ የሆነ አስተዋይ የሆነ ልባም የሆነ መልካም የሆነ ወንድን ወደምታሸንፉበት ጥበብ እናልፋለን ማለት ነው። መጀመሪያው ነገር ጥሩ መልካም የሆነን ወንድ ለማሸነፍ ማድረግ ያለብሽ ነገር ፈጣሪን የምትፈራ ሴት መሆን ነው። አው ፈራሃ እግዚአብሔር ያላት ሴት ይቺ ሴት እንቁ ሴት ናት። መልካም የምታስብ ለሰዎች ሁሉ መልካም የምታደርግ፣ ሰዎችን ሁሉ ደግሞ የምታከብር ለሰው ልጆች ሁሉ ክብር ያላት ሴት ናት። እና እነዚህን ነገሮች በምታደርጊበት ሰዓት ላይ በእውነት እኔ ፈራ እግዚአብሔር ያለው ሰው በጣም ያስቀናኛል። እንዲሁ ለማለት እግዚአብሔርን ማፈራለው፣ እንደዚህ ያደርጋለው ለማለት ሳይሆን እንደ በህይወቱ የሚኖር ሰው ወንድም፣ ሴትም ያስቀናኛል። እና አንቺ ፈራ እግዚአብሔር ያለች ሴት ከሆንሽ የምታደርጊውን ነገር ሰው ያየኛል፣ ሰው ይመለከተኛል ብለሽ ሳይሆን እንደ ፈጣሪ እንደሚያይ እንደሚመለከት ያንን እያሰብሽ የምታደርጊ ከሆነ የእውነት አንቺ መልካም ሴት ነሽ፣ እና አንቺን ለማግኘት የማይፈልግ አይኖርም። ይችን ሴት ደግሞ የሚፈልገው፣ ይችን ሴት ደግሞ የሚመኘው፣ ይችን ሴት ደግሞ ማግኘት የሚችለውም መልካም የሆነ ሰው ነው መልካም የሆነ ጥሩ ልብ ያለው ሰው ነው ይህንን ማንነቷን ይህንን ኳሊቲዋን ማየት የሚችለው ስለዚህ አንቺ መልካም ሰው እንዲገጥምሽ የምትፈልጊ ከሆነ መጀመሪያ ፈራ እግዚአብሔር ይኖርሽ በእውነት ይሄ በጣም ወሳኝ ነገር ነው ፈጣሪሽን የምታከብሪ እንደው በምድርም ደግሞ ባለሽ ከሰዎች ጋር ባለሽ ግንኙነት መልካም የሆንሽ ሴት ቅን የምታስቢ ሴት ለሰዎች ጥሩ ነገር የምታስቢ የምታደርጊ ሴት በቻልሽ ሁሉ ማለት ነው ከሰዎች ጋር ባለሽ ግንኙነት ጤናማ የሆነ ግንኙነት ያለሽ ሴት ሁኚ እና የዛን ጊዜ ጥሩ የሚባለውን መልካም የሚባለውን አስተዋይ የሚባለውን ወንድ በፍቅር ማሸነፍ ትችያለሽ። እመኚኝ፣ ምንም ጥርጥር የለውም። ሁለተኛ ኢንዲፔንደንት ከሆንሽ አሁን ኢንዲፔንደንት መሆን እንግዲህ በብዙ መልኩ ይገለጻል። ፋይናንሻሊ ራስሽን ለመቻል የምትጥሪ የምትለፊ፣ የምትሞክሪ የራስሽን የሆነ ገቢ ለመፍጠር የራስሽን ገቢ ለማግኘት የምትጥሪ ትንሽም ሆነች ትልቅ ማለት ነው። ያ እኔ በራሴ ፐርሶናሊ ግድ ነው ብዬ ነው የማስበው። በቃ ሴት ልጅ ሰርታ የራሷን ገቢ ማግኘት ወታ መግባት፣ ከሰዎች ጋር መዋልን መጫወትን ከሰዎች ጋር ያላት ነገር ይሄ ከቤት ውጪ ያለው ነገር ላይም ጎበዝ መሆን አለባት ጥሩ መሆን አለባት ብዬ አስባለሁ የራሷን ገቢም ሊኖራት ይገባል ብዬ አስባለሁ በተቻለው መጠን ማለት ነው ስለዚህ እዚህ ላይ ጎበዝ ከሆንሽ ኢንዲፔንደንት ከሆንሽ በራስሽ የራስሽን ነገር በራስሽ ለመፍጠር የምትታገይ የምትፍጨረጨሪ በራስሽ ለመቆም የምትጥሪ አይነት ሴት ከሆንሽ በመኘኝ መልካም ጥሩ የሆነ ሰው ያጋጥምሻል ይህንን መፍጨርጨርሽን ይህንን ልፋትሽን የሚያግዝ የሚያበረታሽ ትልቅ ቦታ እንድትደርሽ ከጎንሽ ሆኖ የሚደግፍሽ ሰው ያስፈልግሻል ታገኛለሽም። የእውነት የሆነ ነገር ሲሆን እኮ የሆነ ጥረት ሲኖር የሚጨመር ነገር ይኖራል አይደለ? የእውነቴን ነው የምላችሁ። የሆነ የምታደርጊው ነገር ሲኖር እግዚአብሔር በአንድም በሌላም መልኩ ሰው ይልክልሻል። ያንን የሚያሳካ ያንን የሚያጠነክር ሰው ይልክልሻል እና ኢንዲፔንደንት ለመሆን ጣሪ። እንደዚሁም ደግሞ አንዳንድ ጊዜ በሀሳብ የሚሆኑ ሰዎች ላይ ዲፔንደንት ሆነን የምንቆይባቸው ጊዜያቶች ይኖራሉ አይደለ? ወይ ጓደኛችን ላይ፣ ወይ ቤተሰባችን ላይ እነሱ እንዳሉት ሆነን የምናልፍባቸው ጊዜያቶች አሉ። ግን ሁልጊዜ ሌሎች ላይ ጥገኛ መሆን፣ የራስ ሀሳብ አለመኖር ጥሩ ነገር አይደለም። በራስሽ የምትተማመኝ ከሆንሽ በራስሽ ሀሳብ ስህተትም ሊሆን ይችላል፣ ትክክልም ሊሆን ይችላል። ከስህተትሽ እየተማርሽ ከውድቀትሽ እየተማርሽ መልካም ነገርሽን እያዳበርሽ ትሄጃለሽ። ስለዚህ በተቻለሽ አቅም ኢንዲፔንደንት ለመሆን ሞክሪ። የዛን ጊዜ መልካም ጥሩ የሆነ ሰውን ጥሩ የሆነ ወንድን በፍቅር ማሸነፍ ትችላለሽ። ሶስተኛ፣ ታጋሽና ይቅር ባይ ሁኚ። አዎ፣ ይሄ እነዚህ ሁለት ኳሊቲዎች በፍቅር ግንኙነት ላይ በጣም የሚፈለጉ መኖር ያለባቸው ትልቅ ኳሊቲዎች ናቸው። ታጋሽነት ብዙ ነገር ሀፕን ያደርጋል በፍቅር ግንኙነት ላይም ትዳር ላይም ሲያልፍ ብዙ ነገሮች ሀፕን ያደርጋሉ። እና አንዳንድ ጊዜ ነገሮችን ታግሶ በማለፍ የምንፈታቸው ችግሮች አሉ። ችግሮች ሲፈጠሩ በቃ ቶሎ ዩ ነገር ለማድረግ ቶሎ እንደዚህ ለማድረግ ምናምን የምንሞክርበት ጊዜ አለ። ግን ታግሶ ማለፍ ችግሮችን በጣም በጣም ብዙ ለውጥ ያመጣል። ሌላው ደግሞ ይቅርባይነት ነው። ይቅርባይነት እንግዲህ ከራስ ይጀምራል። በዚች ምድር ያለን ሁላችንም ሰዎች እናጠፋለን፣ እንሳሳታለን፣ እንበድላለን። አንቺ ራስሽም ካለፈ ህይወትሽ የበደልሽው ያጠፋሽው ነገር ካለ ፋሽን ይቅር ብለሽ ወደፊት መሄድ ይኖርብሻል። ሰውም ደግሞ እንግዲህ አብሮሽ ያለው ወንድ ያጠፋልሽ፣ ይሳሳታል፣ ይበድልሽም ይሆናል ስለዚህ እንደየደረጃው እንደየመጠኑ የሚለያይ ቢሆንም የይቅርታ ልብ ግን ሊኖርሽ ይገባል። ይቅር ባይ መሆን አለብሽ። ይቅር ብለሽ ህይወታችሁ የምታስቀጥይ ይቅር ብለሽ የምትጓዥ መሆን አለብሽ። ምክንያቱም ይቅርታ ነው ሕይወትን ትዳርን ሁሉ እንዲቀጥል የሚያደርገው ማለት ነው። ስለዚህ ይቅር ባይ የሆነ ልብ ስለዚህ ይቅር ባይ የሆነ ልብ ካለሽ እንግዲህ መልካሙን ጥሩን ወንድ በፍቅር ማሸነፍ ትችያለሽ። አራተኛውና የመጨረሻው በመነጋገር የምታምኚ ሴት ከሆንሽ የሚለው ነው። አሁን በመነጋገር ማመን ምንም ጥያቄ የለውም። በቃ ችግሮች ሁሉ የሚፈቱት በመጀመሪያ ፍቅር ውስጥም ትዳር ውስጥም ችግር ይፈጠራል። ማወቅ ያለብን ችግሮች የሚፈቱት ግን በመነጋገር ነው። በመነጋገር ቁጭ ብሎ በማውራት ድርቅ ባለማለት፣ ፍሌክሰብል በመሆን የሆነ የሚያሸንፍ ሀሳብ ሲመጣ ኢትስ ኦኬ፣ በቃ ሀሳብን ለመቀየር ዝግጁ መሆን። በቃ ድርቅ የምንለው ነገር አለ። አንዳንድ ጊዜ እኛ ሴቶች የእውነት በቃ አንዳንድ ጊዜ እኔ ራሱ ይገርመኛል። ይሄ ባህሪ በቃ ነገሮችን የሆነ ነገር ካሰብን በቃ ከዛ ውጪ ፍንክች የለም። በቃ እንደዚህ ወደዚህ ለመሄድ በቃ ምንም እንደዚህ ፊትለፊት ብቻ እንደዛ አይሆንም። ሀሳብ ሲመጣ የተሻለ ነገር ሲመጣ ለመለወጥ ለመቀየር የተሻለውን ሀሳብ ለመቀበል መሸነፍ አይደለም። በነገራችን ላይ ሀሳብን ኢትስ ኦኬ መሸነፍን በሀሳብ መሸነፍ ምንም ማለት አይደለም። እኛ ግን በቀንደ ሞት ነው የምንፈራው፣ እና አይሆንም እንደዛ። ስለዚህ በሀሳብ ለመሸነፍ ዝግጁ የሆንሽ ሴት ከሆንሽ መልካሙን ጥሩን ወንድ በፍቅር ማሸነፍ ትችያለሽ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደወደዳችሁት እንደተማራችሁበት መቶ ፐርሰንት እርግጠኛ ነኝ። እስኪ እናንተ ደግሞ ሀሳባችሁን ኮመንት ላይ ጻፉልኝ። በቀጣይም እንደዚሁም እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ናፊ እንወድሻለን፣ እናመሰግናለን እያላችሁ ግን ላይክ ካላደረጋችሁት ማለት በቃሽ። አሁን ላይክ በቃሽ። አሁን ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ፕሮግራም እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። በጣም አመሰግናለሁ። ቻ